በእስልምና ሃይማኖት ሁለት አይነት መንገዶች አሉ፣ ከተቃራኒ ፆታ ጋር ግንኙነት የሚፈቀድበት ማለት ነው። አንደኛው በጋብቻ ነው፣ ግልጽ በሆነ ጋብቻ ኒካህ ይባላል ገባሽ። ሁለተኛው ደግሞ ባሪያ ሴት፣ አንድ ሰው ባሪያ ሴት ካለችው፣ ባሪያ ሴት ደግሞ በምንድን ነው ባሪያ የምትሆነው? ወይም ገበያ ስትሸጥ አግኝቷት ገዝቷት ነው ወይም ደግሞ አንድ ጊዜ አንድ ጊዜ አንዴ ልትወጣ ስለሆነ እኮ ነው ኡስታዝ፣ እኮ ላስረዳት ይሄኛውን ነገር። እሺ፣ አሁን ቅድም ያሉትን አንድ ጥያቄ ልጠይቅ። እሺ፣ አሁን ቅድም ከባሪያ ጋር ግንኙነት ማድረግ ይቻላል ብለውኛል፣ አይደለ? አዎ። ከባሪያ ጋር ግንኙነት ካደረገ በኋላ ከዛስ በኋላ ያቺ ልጅ ወዴት ነው የምትሆነው? እንዴት፣ ወዴት ነው የምትሆነው? ኦኬ፣ ባሪዋን ገዝቶ ነው አደለ? ግንኙነት የሚያደርጋት እጅ አግብቷት አደለም? ያው ባርነት በሁለት መንገድ ነው የሚከሰተው። ያው አሁን የለም፣ በአሁኑ ዘመን ባርነት የለም። በድሮ ጊዜ ግን ያስረዳዎች ነበረ። ባርነት ከድሮ ጊዜ የነበረ ነገር ነው። ስለዚህ ባሪያ ነበራቸው ሰዎች በሰዓቱ። ወረ ሁሉም ሰው ባሪያ ነበረው። ባሪያ ማለት በአሁኑ ዘመን ልክ እንደ ሰራተኛ እንደማለት ነው ነገር ግን የባሪያ እሷን ነው የምፈልጋት። አሁን ከእሷ ጋር ግን በገንዘብ ግንኙነት ማድረግ ይችላል። ሀያገባት አይደለም። ባሪያ ከሆነች በቃ ባሪያ ከሆነ አንድ ሰው በዛ ዘመን ንብረት ነው፣ ዕቃ ናት እያሉኝ ነው። ንብረት ከሆነች ዕቃ ናት እያሉኝ ከሆኑ ሲል አሁን ይሄ ጥያቄ ፈጠረብኝ። ሴቷን ግንኙነት ማድረግ ይችላል፣ የባለቤቱ ባሪያው ነው የገዛት ሰውዬ የገዛ ሰውዬ ያለ ኒካ አላ በቃ ኒካህ ምን መሰለሽ፣ አሁን አንድ ዘገዝ ኒካህ ጋብቻ ነው አይደል? ኒካህ ጋብቻ ነው። ሁለት ያለ ኒካህ ነው ግንኙነት የሚያረጋት። አዎ እየነገርኩሽ ነበር፣ እየነገርኩሽ ነበር አንድ ነገር። አሁን አላህ ሱብሃነሁ ወተዓላ በቁርአን ዝሙት እርም ብሏል። እርም ነው አይደል? በእስልምና አዎ። ግን በሁለት መንገድ ግን ግንኙነት እንድናረግ ፍቃድ ተሰጥቶናል። ያ ፍቃድ ደግሞ ከፈጣሪ ፍቃድ ከሆነ ነው ዝሙት አይባልም። ዝሙት ማለት ከፈጣሪ ፍቃድ ውጭ የሆነ ነገር ማለት ነው። ገባሽ? አንደኛው ያው ኒካሕ ሚባል ነው። ኒካሕ ነው እች ልጅ ቤተሰብ አላት። ከቤተሰባ ተጠይቃ፣ በኖርማል በሚታወቀው፣ በባህል በዋጉ በሽማግሌ ተጠይቃ ትገባለች። ሚስት ናት። ሁለተኛው ግን ባሪያ ትሆናለች። ይች ባሪያ ዘመድ የላትም፣ እናት የላት፣ አባት የላት። ኦልሬዲ ከሆነ ሀገር ተማርካ ገበያ ላይ ነው የምትገኘው ወይም ደግሞ ያሰውዬ ሰውየው ራሱ ጦርነት ሲዋጋ ጦር ሜዳ ላይ ማርኳት ሊሆን ይችላል። ገባሽ በእነዚህ ሁለት ምክንያቶች ነው ሰው ባሪያ የሚሆነው። እኔ ባሪያ መሆናቸው እኮ አይደለም፣ ግን እንዴት ያለ ኒካ ከባሪያው ጋር ግንኙነት ሊያደርግ ይችላል? ሴቷስ ከወንዱ ጋር ማድረግ ትችላለች ወይ? ልንገርሽ። እዚህ ላይ እዚህ ላይ እስልምና የምንፈቀደ ወንድ ልጅ ወንድ ልጅ ባሪያ ሴት ካለችው ባሪያ ሴቱ፣ እንደሚስቱ ናት። በእስልምና አላህ እንደሚስቱ እንድትሆን ፈቅዷል። ኒካ ግን የላትም። ያ በቃ ዝሙት አይደለም፣ ሚስት ናት። ኒካ ግን የላትም። ያለ ኒካ የሚገናኝ ግንኙነቶች እኔ እስከማውቀው ድረስ ኒካ ያለ ኒካ የሚደረግ ማንኛውም ግንኙነት ዝሙት ነው፣ ሀራም ነው አደለ? ይሄ ለማን? ጨዋ ለጨዋ ሴት ነው። ጨዋ ሴት አሁን አሁን ጨዋ ሴት ከመንገድ ኦኬ። ባሪያ ሴት ቆሻሻ ናት ማለት ነው፣ ድህነቷ በእስልምና እንደ ቆሻሻ ነው የምትታየው። አይደለም አይደለም፣ አላስረዳሽ አይደለም። ባርነት እንግዲህ አሁን ያቺ ሴትዮ ማለት ነው ባሪያ ሆና በወንድ በባዕድ በሆነ ወንድ ተገዝታ ቤት ውስጥ ስትገባ እቺ ሴትዮ ወደደችም ጠላችም ሀታ ፈጣሪ ባይፈቅድም መደፈሯ ይቀራል አይቀርም። ለምን ትደፈራለች? ይሄ እኮ የታወቀ ነው። ወንድ እኮ ሴት ጋር ሴቶች እኮ ይደፍራሉ አይደል? እንዴ ኖ ይቺ ልጅ አንገቷን ደፍታ እየሰራች ከሆነ እንዴ ልትደፈር ትችላለች? ፍቃድ ስለተሰጠው ነው ባሪያህ እንደፈለክ እንደቃ መጮ ማድረግ ይቻላል ተብሎ ያለንዲታ የተፈቀደላት አሁን መደፈር አሁን ለምሳሌ የማይፈቀድ ቢሆን ኑሮ የማይፈቀድ ቢሆን ኑሮ ምን ይሆናል? ልጇ ዲቃላ ይሆናል ማለት ገባሽ? እንደዚህም ትደፈራለች ያ ደግሞ መደፈር ነው ለሴት ምንድን ነው ስነ ልቦናዋ ይነካል ማለት ነው ገባሽ ስለዚህ ማንም ይደፍራት የገዛት አካል ማንም ይሁን ሙስሊም የገዛት አካል ከሷ ጋር ግንኙነት ከፈጸመ እና ፍቃድ የማይፈቀድ ነገር ከሆነ ያ ነገር ምን ይሆናል ያቺ ሴት ሁል ጊዜ እንትን እየተደፈረች መሆን ነው የሚሰማት ግንባሽ ይሄን ነገር ግን ኡስታዝ፣ ክርክር ያው እንዳይሆንብኝ እኔ ይቅርታ ማለት እስከማምን ድረስ እጠይቃለሁ። ግን ግር የለው አሁንም እዚህ ጋር ያልገባኝ ነገር ሴት ልጅ እየሰራችን ቢሆን ስትደፈራለች የገንዘብ አቅሙ አነስተኛ ስለሆነ ባሪያ ስለሆነች በቁርሃኑ ያለ ኒካ ግንኙነት መደረግ አለባት እየተባለ ነው። የገንዘብ ካፒታሉ አነስተኛ ስለሆነ ብቻ ወንድ ልጅ ያለ ኒካ ግንኙነት ያደርጋል። ባሪያ እኮ ገንዘብ የለውም። ባሪያ እሷ ዕቃ ናት፣ ንብረት ነው። ወንድም ሆነ ሴት፣ አሁን አንዳንድ ጊዜ በሴት ላይ ሲሆን ሴንሲቲቭ ታደርጉላት ሴንሲቲቭ ይሆናል እንጂ እዚህ ላይ ወንድም ባሪያ ነው። ገባሽ? ወንድም ባሪያ ይሆናል። ነገር ግን ወንድና ሴት የሚለየው ምንድን ነው? ወንድ ሴት ልጅ ወንድ ገዝታ እንደ ባላ አትጠቀምበት ገባሽ? ለምን ለምን ባል ሊኖራት ትችላል። ሁለተኛ ባልእሱ ጋም ለራሱ እሱ ጋም እኩልነትም አይደለም። አሁን እኔ ሴት ላይ ምን ያክል እኩልነት አለው ከወንድ ጋር ብዬ የምጠይቅ ልጅ ነኝ። እዚህ ጋም ለራሱ ለወንድ ልጅ ባሪያውን እንኳን ግንኙነት ማድረግ ሲቻል፣ ለሴቷ ግን ምንም ነገር የተፈቀደ ነገር የለም። በሀዲሶቹ ስናይ አብዛኛው ሴቷ እየተጨቆነች ነው። አይደለም? ይሄ ለሴት ልጅ ክብር ነው።